ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ጤና ይስጥልኝ። በያላችሁበት ሰላም ይብዛላችሁ። ዛሬ አዲስ ቪዲዮ ይዤ የመጣሁት የሰውነት እንቅስቃሴ እያደረግኩኝ ላሳያችሁ ፈልግ ያለው። እንደምትመለከቱት የስፖርት እንቅስቃሴ ለሰውነታችን በሕይወት ዘመን በጣም ወሳኝና አስፈላጊ ነገር ነው ጤናችንን ለመጠበቅ ከተለያዩ እድሜን ተገን አድርጎ ከሚመጡ ነገሮች፣ ከተለያዩ ነገሮች፣ ደም ግፊት፣ ስኳር፣ ከተለያዩ የሰውነትን ክብደት ከመቆጣጠር አንጻር በጣም ወሳኝ ነው እና ጂም ሄጄ ስፖርት እየሰራሁ ቪዲዮ ሲጄ ነው ለእናንተ ላቀርብ የወደድኩት እና ቪዲዮን ከወደዳችሁ ላይክ ሼር፣ አድርጉ፣ ሰብስክራይብ አድርጉ። ቤተሰቡን እንደምትመለከቱት እንደም ተመረከቱ ብቻዬን ሆኜ የስፖርት እየሰራሁ ነው። የስፖርት ነው የስፖርት በጣም ጠቃሚ ነገር ነው ለሰውነታችን፣ እጅግ በጣም አሁን በዚህ በቴክኖሎጂ በበዛበት የምንበላው ምግብ እንደ ቴክኖሎጂ ተሻሽሎ ፓክድ የሆነ ወይ የታሸጉ ምግቦችን ገበያ ውስጥ የበዛበት ነው። እነዛ ደግሞ ሁሉም የየራሳቸው ተጽዕኖ አላቸው ለሰውነታችን። የምንጠቀመው ስኳር፣ ቡናም ሻይም የየራሱ የሆነ ተጽዕኖ አለው ለሰውነታችን እና ያንን ደግሞ ትርፍ የሆነውን ነገር ከሰውነታችን ላይ ለመስወገድ ስብም ሆነ ስኳር የሚሆን ትርፍ የሆነውን ለማስወገድ የሰውነት እንቅስቃሴ በጣም አስፈላጊ ነገር ነው። የተስተካከለ ሰውነት እንድኖረንም በስራ ቦታም ደስተኛ ሆነን ሙሉ ቀን ለመስራት በአጧት ስፖርት በጣም ወሳኝ ነው። እንዳለንበት ቦታ ሁኔታ አንጻር አመቻችተን ሁላችንም የሰውነት እንቅስቃሴ ብናደርግ ተጠቃሚዎች እንሆናለን። ብዙ ነገሮቻችንን ብዙ ሊከሰቱብን የሚችሉ ነገሮችን የሰውነት እንቅስቃሴ በማድረግ ልናግታቸው እንችላለን ወይም ልንከላከላቸው እንችላለን። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ብዙ ጊዜ እንደዚህ ሰው ሀገር ስንኖር ከስራና ስራ ብቻ ነው፣ ሌላ ብዙም እንቅስቃሴ የሚበዛበት ነገር የለም። ስለዚህ እንደዚህ ስፖርታዊ እንቅስቃሴ በጣም ጠቃሚ ናቸው ለሰውነት። አንዳንድ ጊዜ ስፖርት የማያስፈልጉ ስራዎች ስራው ራሱ ስፖርት የሆነበት ስራ አለ። አንዳንድ ጊዜ ስራዎች እንቅስቃሴ በእንቅስቃሴ በሙሉ እንቅስቃሴ የሚሰሩ ስራዎች ለምሳሌ የቢሮ ስራ ካልሆነ በስተቀር ሌሎች ስራዎች እንቅስቃሴ እያደረግን ነው የምንሰራው። ሹፌር ከሆን ደግሞ አብዛኛው ጊዜ ቁጭ ብለን ነው ማርሽ መቀየርና መሪ ጋር ወደዛ ወደዚህ ማለት እጃችን እንጂ ብዙም የስፖርት እንቅስቃሴ የለም፣ ቁጭ ብለን ነው። ለዛ ለዛ ባለን በትርፍ ሰዓት ስፖርት መስራት እንቅስቃሴ ማድረግ ከበድ ያለ ባይሆን እንኳን በጣም አስፈላጊ ነው በሰውነታችን

ሰጥ ያለ ቦታ ነው። ብቻዬን ሆኜ ሌላ ጊዜ ሰራተኛ ይሄ ካምፕ ላይ ካምፕ ለሰራተኞች የተዘጋጀ ጂም ነው እና ሰራተኛ ይበዛል። አንዳንድ ጊዜ የስራ ሰዓት መውጫ ከሆነ በጣም ሰራተኛ ይበዛል እና እነሱ በሌሉበት ሰዓት ሄጄ ነው ብቻዬን ሆኜ ነው እዛ ውስጥ እየሰራሁት ያለሁት እና አልፎ አልፎ እንደዚያ እየሄድኩ ይሰራለሁ። እንደ ማንኛውም ስራ ወይ እንደ ማንኛውም ተግባር ስፖርትም አዘውትረን ከሰራን ሰውነታችን ይለምዳል። ያዝ ለቀቅ እንደ መስራት አንዴ ሰርተን አንዴ ደግሞ የምንተው ከሆነ በሰውነታችን ለውጥ ለማምጣት የምንሰራ ከሆነ ለምሳሌ ቦርጭ ለመቀነስ፣ ጡንቻችንን ለማሻሻል ለማዳበር የምንሰራ ከሆነ ተከታትለን መስራት ነው ያለብን። በጣም በተከታታይ መስራት ነው ያለብን። ሰርተን ሰርተን ደግሞ ስንተው ያንን ስንሰራ የተለጠጠው ሰውነታችን ስራ ስናቆም ስፖርት ስናቆም የመወፈር ነገር ይታያል። አንዳንዴ እንደሰው እንደየሰው አይነት የሰውነታችን ሁኔታ ይለያያል። ቢሆንም ግን አብዛኛው ሰው ስፖርት ሲሰራ ካቆመ ቶሎ ወዲያው የመወፈር ነገር አለ። ብዙ ደግሞ በጣም ብዙ ቀጥቅጦ በጣም ብዙ ረጅም ሰዓት ስፖርት ጋር የቆዩት እነሱ ብዙም ችግር የለባቸውም። ለምንድ ነው እኛ እንደዚህ ነካ ነካ አድርገን የምንተው? ጥሩ አይደለም። ላይክ ሰብስክራይብ አድርጉ፣ አበረታቱ፣ ኮሜንት ተጻፉ። ሀሳብ አስተያየታችሁን በኮሜንት ግለጹ። በሚቀጥለው እንደዚሁ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይመኝላችኋለሁ፣ ውድ ቤተሰቦቼ። ዲስክ እየቀየርኩ ነው። ዲስክ ትንሽ ነበረች፣ ማንሻው ላይ ሌላ ተጨማሪ ሊጨምር እየቀየርኩ ነው። ይሄ ለእጅ ጡንቻ ለደረት እና ለእጅም ጡንቻ የሚያገለግል ነው። ጡንቻችን እንዲወጠር ጠንካራ እንዲሆን ያደርጋል። የፊት ለፊት የእጃችን ጡንቻ እንደዚሁም ይሄም ትከሻችን እንደዚህ ብብታችን ስር ጀምሮ የእጃችን መገጣጠሚያ ከትከሻችን ጀምሮ እንዲጎለብትና እንዲጠነክር የሚያደርግ ነው።